ጥሬ ነጭ ሽንኩርት ማታ ላይ በልተው በሰውነቱ ላይ የሚፈጠረውን ይመልከቱ። ጥሬ ነጭ ሽንኩርት ማታ ላይ በልተው በሰውነቱ ላይ በትክክል ምን እንደሚፈጠር አስበውት ያውቃሉ? ለአብዛኞቹ ሰዎች ነጭ ሽንኩርት ምግቦችን ለማጣፈጥ ብቻ ከመዋል በላይ አይደለም። እውነቱ ግን ማታ ላይ በትክክለኛ መንገድ መመገብ ከጣዕሙ ባሻገር የላቁ ጥቅሞችን ያስገኛል። ነጭ ሽንኩርትን በትክክለኛው መንገድ ለመጠቀም እንዴት ማዘጋጀት እንዳለቦት በትክክል አሳያችኋለሁ። ግን ከዛ በፊት ይህ የምግብ አዘገጃጀት ለምን እንደሚሠራና ነጭ ሽንኩርት ለምን ይህን ያህል ኃይለኛ ምግብ እንደሆነ መረዳት አለቦት። ከእኔ ጋር ይቆዩ፣ ምክንያቱም ማታ ላይ ጥሬ ነጭ ሽንኩርት ከበሉ በኋላ በሰውነቶ ውስጥ ምን እንደሚፈጠር ሲያውቁ ይህንን ቀላል ፍሬ ዳግም ያደንቁታል። አንድ ነገር ልጠይቆት፣ ሙሉ ሌሊት ከተኙ በኋላ ደክሞት የሚነሱት ስንት ጊዜ ነው? ትውስታዎ እንደ በፊቱ ስለታም እንዳልሆነ የሚሰማውትስ ስንት ጊዜ ነው? ወይስ መገጣጠሚያዎቹ የጠነከሩ ይመስላሉ፣ ወይም የቀኖን አድካሚ ጊዜ ለመቋቋም በቂ ጉልበት የሎትም? ከ55 ዓመት በላይ ለሆኑ ብዙ ሰዎች እነዚህ የዕለት ተዕለት እውነታዎች ናቸው። ዶክተሮች ብዙ ጊዜ ተጨማሪ መድኃኒት ያዛሉ። ግን ሰውነትን በአንድ ጀንበር እንዲያገግምና ራሱን እንዲጠግን የሚረዱ ቀላል ተፈጥሯዊ ልማዶችን እምብዛም አይናገሩም። ከመተኛቶ በፊት በጥሬው ሲመገቡት በእንቅልፍ ውደቶ ውስጥ በትክክል የሚሰሩ ውህዶችን ያንቀሳቅሳል። ነጭ ሽንኩርት በሰው ልጅ ታሪክ ውስጥ ለሺህ ዓመታት ጊዜ ቆይቷል። ግብፃውያን ፒራሚዶችን ለገነቡት ሠራተኞች ጥንካሬና ጽናት ይሰጣል ብለው በማመን ነጭ ሽንኩርትን ይሰጧቸው ነበር። የግሪክ አትሌቶች ከውድድር በፊት ነጭ ሽንኩርትን ያኝኩ ነበር። የሮም ወታደሮች ደግሞ ወደ ጦር ሜዳ ይዘው ይሄዱ ነበር። በእስያ ደግሞ ነጭ ሽንኩርት ኃይልን ወደ ነበረበት ለመመለስና ወትን ለማራዘም የሚችል የመድኃኒት ምግብ ተደርጎ ይታይ ነበር። በቅርብ ጊዜም ቢሆን ዘመናዊ መድኃኒቶች ሲጠፉ በተፈጥሯዊ አንቲባዮቲክነት ጥቅም ላይ ስለዋለ ነጭ ሽንኩርት የሩሲያ ፔንስሊን በመባል ይታወቃል። እነዚህ ታሪኮች የአጋጣሚ አይደሉም። ትውልድ ከትውልድ ተሸጋግሮ ነጭ ሽንኩርት በሰውነት ላይ እውነተኛ ተጽዕኖ እንዳለው አስተውለዋል። ዘመናዊ ሳይንስ አሁን ጥንታዊ ሰዎች የተሰማቸውን ያብራራል። በእያንዳንዱ ነጭ ሽንኩርት ፍሬ ውስጥ አሌን የሚባል ውህድ አለ። አሌን በራሱ ምንም አያደርግም። ነገር ግን ነጭ ሽንኩርት ሲደቅ ሲፈጭ ወይም ሲታኘክ አሌን ከአሌኔዝ ከተባለ ኢንዛይም ጋር ይገናኛል። አንድ ላይ አሊሲን ይፈጥራሉ። አሊሲን የማይረጋጋና በጥቂት ደቂቃዎች ውስጥ ይጠፋል። ነገር ግን ከተጠኑት እጅግ በጣም ኃይለኛ የተፈጥሮ ውህዶች አንዱ ነው። ባክቴሪያዎችን፣ ቫይረሶችን፣ ፈንገሶችን ይዋጋል። እንዲሁም የደም ግፊትንና ኮልስትሮልን ለመቆጣጠር ይረዳል። እንደ ትንሽ ጦር ነጭ ሽንኩርት ወደ ሰውነትዎ እንደሚልከው ያስቡት። ግን ሚስጥሩ ይሄ ነው፣ ማብሰል አሊሲንን ያጠፋዋል። ለዛም ነው በማካፍላችሁ የምግብ አዘገጃጀት ሁልጊዜ ጥሬ ነጭ ሽንኩርትን መጠቀም ያለቡት። በዚህ ብቻ ነው እውነተኛውን ውጤት የሚያገኙት። ማታ ላይ ጥሬ ነጭ ሽንኩርት መመገብ የሚያስገኛቸው ጥቅሞች ማታ ላይ ጥሬ ነጭ ሽንኩርት ሲበሉ በሰውነትዎ ላይ በትክክል ምን ይከሰታል? ከበሽታ የመከላከል ስርዓትዎን ጀምር። ከ55 ዓመት በላይ የሆኑ አብዛኞቹ ሰዎች ጉንፋን፣ ንፍጥ ወይም ኢንፌክሽኖች እንደ በፊቱ ሳይሆን ዘግየት ላለ ጊዜ የሚቆዩ ስለሚመስላቸው ይጨነቃሉ። አንደኛ የበሽታ የመከላከል ስርዓት ጋሻ ነጭ ሽንኩርት እንደ ተፈጥሯዊ ጋሻ ነው። ጥናቶች እንደሚያሳዩት በየቀኑ ነጭ ሽንኩርት የሚመገቡ ሰዎች ጉንፋን የሚያዝ ዕድላቸው በግማሽ ይቀንሳል። እናም ቢታመሙም እንኳን የማገገሚያ ጊዜው በከፍተኛ ሁኔታ ይቀንሳል። በአልጋ ላይ ለአንድ ሳምንት ደካማ ከመሆን ይልቅ ነጭ ሽንኩርትን በሽታ የመከላከል ስርዓቱን በፍጥነት እንዲዋጋ ይረዳዋል። ሁለተኛ የልብና የደም ዝውውር ድጋፍ ነጭ ሽንኩርት ልቦንና የደም ዝውውርን ይደግፋል። ከጊዜ በኋላ ኮልስትሮል በደም ወሳጅ ቧንቧዎች ውስጥ ይከማቻል። ይህም ያጠባቸዋል፣ እንዲሁም የልብ ድካምና የስትሮክ አደጋን ይጨምራል። ነጭ ሽንኩርት መጥፎ ኮልስትሮል ኤልዴልን ከ10 እስከ 15 በመቶ ይቀንሳል፣ ጥሩ ኮልስትሮልን ይጠብቃል። ደም ስሮችን በማዝናናት የደም ግፊትን ለመቀነስ ይረዳል፣ ይህም ደም በቀላሉ እንዲፈስ ያደርጋል። ማታ ላይ ነጭ ሽንኩርት መውሰድ በተለይ ኃይለኛ ነው ምክንያቱም ሰውነቶ በመጠገን ሁኔታ ውስጥ ነው እርሶ ሲተኙ የደም ስሮቾ በተፈጥሮ ራሳቸውን ለመጠገን ይሞክራሉ ናም የነጭ ሽንኩርት ውዶች ይረዳቸዋል በጠዋት ጠንካራና ንጹህ ይሆናሉ ሦስተኛ የጠበቀ ግንኙነትና ጉልበት ከ50 ዓመት በላይ የሆኑ ዙ ወንዶች የልብ መቆም ችግር ያጋጥማቸዋል ብዙውን ጊዜ በሆርሞን ሳይሆን በደም የደካማ ዝውውርና ዝቅተኛ ናይትሪክ አሲድ ነው። ነጭ ሽንኩርት ናይትሪክ አሲድን በተፈጥሮ ያሳድጋል። ይህም የደም ስሮችን በቀላሉ እንዲሰፉ ያስችላል። ይህ ወደ ልብ፣ አንጎልና ሌሎች አስፈላጊ አካባቢዎች ደም ፍሰትን ያሻሽላል። ደካማ የደም ዝውውር የምግብ መፈጨትን በእጆችና በእግሮች ውስጥ ያለውን የሙቀት መጠን እንኳን ስለሚነካ ሴቶችም ይጠቀማሉ። አራተኛ፣ ጸረ እርጅናና ሴል ጥበቃ። ነጭ ሽንኩርት በጸረ እርጅና የበለጸገ ነው። ዕድሜያችን እየገፋ ሲሄድ ፍሪ ራዲካልስ የሚባሉ ያልተረጋጋ ሞሌኪሎ ሴሎቻችንን ይጎዳሉ፣ እናም እርጅናን ያፋጥናሉ። እነዚህ ራዲካልስ ከትውስታ መቀነስ ከመርሳት በሽታና አልፎ ተርፎም ከካንሰር ጋር የተያዙ ናቸው። የነጭ ሽንኩርት ጸረ እርጅና ውህዶች በተለይም ጥሬውን በሚመገብበት ጊዜ ገለል ያደርጋቸዋል። ማታ ላይ ሰውነቶ ሴሎችን በሚጠግንበት ጊዜ እነዚህ ጸረ እርጅና ውህዶች መርዞችን ጠራርጎ እንዲያስወጣ ጽዳት ሠራተኞች ናቸው። በየቀኑ ነጭ ሽንኩርት የሚጠቀሙ ባህሎች ስር የሰደዱ በሽታዎች ዝቅተኛ ደረጃና ረጅም ዕድሜ የሚያሳዩት በዚህ ነው። አምስተኛ፣ የአጥንት ጤናንና የመገጣጠሚያዎች ጥንካሬ። ለአጥንትና ለመገጣጠሚያዎች ነጭ ሽንኩርት ሌላ የመከላከያ ሽፋን ይሰጣል። ከማረጥ በኋላ ያሉ ሴቶች የአጥንት ጥንካሬን በፍጥነት ያጣሉ። ወንዶችም በዕድሜ እየገፉ ሲሄዱ ለአጥንት መሳሳት አደጋ ተጋልጠዋል። ነጭ ሽንኩርት ካልሲየም በአጥንት ውስጥ እንዲከማች ከሚረዱ ልዩ የኢስትሮጂን አይነቶች ጋር ይገናኛል። ከመተኛቱ በፊት ነጭ ሽንኩርት መመገብ ሰውነት በእረፍትና በማገገም ላይ እያለ ይህንን ሂደት ይደግፋል። ከጊዜ በኋላ ይህ ማለት አነስተኛ ስብራት፣ ጠንካራ አቋምና ረዘም ላለ ጊዜ እራስን የቻለ መሆን ማለት ነው። ነጭ ሽንኩርት ጸረ ብግነት ውዶች ጋር ሲጣመር አነስተኛ ጥንካሬና የበለጠ የመንቀሳቀስ ችሎታም ያገኛሉ። ስድስተኛ መርዞችን የማስወገድ ድጋብ። ነጭ ሽንኩርት መርዞችን ለማስወገድ ይረዳል። ዘመናዊ አካባቢዎችን በአየር በውሃና በምግብ ውስጥ ለከባድ ብክለቶች ያጋልጣል። በከፍተኛ የእርሳስ መጠን የተጋለጡ የፋብሪካ ሠራተኞች ላይ በተደረገ ጥናት የነጭ ሽንኩርት ማሟያዎች በደም ውስጥ ያለውን የእርሳስ መጠን በ19 ፐርሰንት ቀንሰዋል። እንዲሁም ደራስ ምታትና የደም ግፊት ያሉ ምልክቶችን አሻሽለዋል። ማታ ላይ የአካል ክፍሎቹ በተፈጥሮ ሲያጣሩና መርዞችን ሲያስወግዱ ነጭ ሽንኩርት ሂደቱን ይደግፈዋል። ሰባተኛ ተጨማሪ ጥቅሞች፣ ስኳርና አንጎል። ነጭ ሽንኩርት የኢንሱሊን ስሜቶችን ያሻሽላል፣ ይህም የደም ስኳርን ለመቆጣጠር ይረዳል። ለስኳር መምተኞች ይህ ወሳኝ ነው። የተሻለ የደም ስኳር ቁጥጥር ማለት ብዙ ጉልበትና ጥቂት ችግሮች ማለት ነው። በተጨማሪም ጎጂ ባክቴሪያዎችን በመዋጋት ጠቃሚ ባክቴሪያዎችን ሳይነኩ በመተው አንጀትን ይደግፋል። ይህም የተሻለ የምግብ መፈጨትና ንጥረ ምግቦችን መምጠጥን ያበረታታል። ነጭ ሽንኩርት የአንጎል ጤናን እንደሚደግፍና የአስተሳሰብ ችሎታን መቀነስ እንደሚከላከል አንዳንድ ጥናቶች ያሳያሉ። ማታ ላይ መብላት ለምን ልዩ ያደርገዋል? ነጭ ሽንኩርት ማታ ላይ ለምን ልዩ እንደሆነ ላስረዳዎት። ነጭ ሽንኩርት በጠዋት ሲመገቡት ሰውነቶ ወዲያውኑ ኃይል ለዕለት እንቅስቃሴ ይጠቀማል። ማታ ላይ ደግሞ እርሶ እረፍት ላይ ሳሉ እነዛ ውህዶች ከእንቅስቃሴ ከጥልቅ ምግብ መፈጨት ወይም ከጭንቀት ሆርሞኖች ጋር አይወዳደሩም። በተረጋጋ አካባቢ ውስጥ ይሠራሉ፣ ይህም ተፈጥሯዊ ጥገናን ያሳድጋል። ይህ ጊዜ ነጭ ሽንኩርት የእንቅልፍ ጥራትን የደም ዝውውርንና ማገገምን ለመደገፍ የበለጠ ውጤታማ ያደርገዋል። ስለዚህ አዎ ነጭ ሽንኩርትን ማታ መመገብ በእርግጥ የተለየ ነገር ያደርገዋል። ትክክለኛው የምግብ አዘገጃጀት። አሁን ሁሉንም እነዚህን ጥቅሞች ለማግኘት ነጭ ሽንኩርትን በትክክለኛው መንገድ እንዴት ማዘጋጀት እንዳለቦት እንንገሮት። አንድ ወይም ሁለት ትኩስ ነጭ ሽንኩርት ፍሬዎቹን ይሰዱ። ሙሉ በሙሉ አይዋጡት። ያ አሊሲንን አይለቅም። ደቃቆች ወይም በጥሩ ሁኔታ ፈጭተው፣ ይህ አሊሲንን የሚፈጥሩ ኢንዛይሞችን ያንቀሳቅሳል። ሁለተኛ እረፍት ይስጡት። ነጭ ሽንኩርትን ለአስር ደቂቃ ያህል እንዲያርፍ ይተዉት። ይህ የጥበቃ ጊዜ ከፍተኛ የአሊሲን መጠን ለማምረት ለምላሹ በቂ ጊዜ ስለሚሰጥ አስፈላጊ ነው። ከዚህ በኋላ በተለያዩ መንገዶች ሊመገቡት ይችላሉ። በውሃ ጠንካራውን ጣዕም መቋቋም ከቻሉ በትንሽ ውሃ ብቻ ጥሬውን ይብሉት። ከማር ጋር የጠነከረ ጣዕም የሚከብዶት ከሆነ የደቀቀውን ነጭ ሽንኩርት ከአንድ ሻይ ማንኪያ ጥሬ ማር ጋር ይቀላቅሉ። ሁለቱም ጥምረቶች ጣዕሙን ማለዘዝ ብቻ ሳይሆን ተጨማሪ የጤና ጥቅሞችን ይሰጣሉ። ወይም ከአንድ ማንኪያ የተፈጥሮ ወይራ ዘይት ጋር ይቀላቅሉት። ከመተኛቶ ከሰላሳ ደቂቃ በፊት ይህን ድብልቅ ይውሰዱ። በዚህ መንገድ ሰውነቶ እርስዎ በሚተኙበት ጊዜ ውህዶችን ለመምጠጥና ለመጠቀም ጊዜ ያገኛል። አዲስ ከሆኑ በአንድ ፍሬ ይጀምሩና ሰውነቶ ሲለምድ ቀስ በቀስ ይጨምሩ። ለማዘጋጀት ጥቂት ደቂቃዎች ብቻ ይወስዳል። ሆኖም ግን በሰውነቶ ላይ ኃይለኛ ተጽዕኖ ያሳድራል። አሁን ይህ ልማድ ሲሆን አስቡት። ሌሊት የመከላከል ሥርዓቱ ይጠነክራል፣ ደም ዝውውር ይሻሻላል፣ ልቦ በትንሽ ጥረት ይሰራል። እርስዎ ይተኛሉ ናም ነጭ ሽንኩርት በተፈጥሮ እንደተቀየሰ ውስጣችን ውስጥ ስራውን ይሰራልናል። ይህን የምግብ አዘገጃጀት ዛሬ ማታ ይሞክሩትና በሰውነቱ ላይ ምን እንደሚፈጠር ይመልከቱ። አንድ ነጭ ሽንኩርት ፍሬ ምን ያህል ለውጥ እንደሚያመጣ ሊደነቁ ይችላሉ። ይህን መረጃ ጠቃሚ ሆኖ ካገኙት ለራሶ ብቻ ያስቀምጡት፣ ሊጠቀሙ ከሚችሉ ሰዎች ጋር ያጋሩት። ይህ ትንሽ ለውጥ በሕይወታችንም ትልቅ ለውጥ ሊያመጣ ይችላል። እናም ጤናውን ለመደገፍ ቀላል ተፈጥሯዊ መንገዶችን መማሩን ለመቀጠል ሰብስክራይብ ያድርጉ።